ዓለምኩም ወራሕመቱላሂ ወበረካቱ እና የተከበራችሁ ሰዎች እንዴት ናቸው? ድምጼ እንደው እንደዚህ አድገ አድገን እኮ አይሰማችሁም ነው ያላቅም፣ ማለት ነው እና አሁን በ በየትም በቃ ወሬውን ሁሉ ጨርሶ ስለ ኢቃማ ስለ ኢቃማ ብቻ ነው ማለት ነው። እስኪ ፕሮሰስ የጀመራችሁ ንገሩን ማለት ቢያንስ የኢቃማ ቁጥር ያላችሁ ወይም የፓስፖርት ቁጥር ያላችሁ ከየት ጀምራችሁ ከየት ጨረሳችሁ? አንዳንዶቻችሁ አሁ አውጥቻ አውጥቻለሁ ይኸው ይኸው ይኸው እያላችሁ ነው ማለት ነው። እና እንግዲህ የአስር አመት ስን አስር አመት ዘጠኝ አመት ስንሰራ ያለ ኢቃማ ሰርተናል። እኔ ኮንትራት ሶስተኛ ዓመት እንደጨረስ ስ ነው የወጣሁት ማለት ነው እና ግን ያኔ ዛኔ ከኮንትራት ስወጣ በቃ አንድ የስድስት ሰርቼ አገሬ ሄዳለሁ ነበር እጅግ ትምህርት የምንማረው ነበር፣ ግን ከራስ ሳይሆን ቀረ ማለት ነው። እና እንደዚህ እያለ ዛሬ ነገ እያለ ዛሬ ነገ አንድ ነገር ላይ ሳልደርስ ዝም ብለን ከምንቀመጥ እንደኔ የፈጀውን ብሬፍች እናሰራ እንሻአላ። ግን ይህን ስላችሁ ማለት ነው፣ ወደፊት ከፊል የሚሆኑ ሰዎች ማለት ነው እንዴት እንዴት ነው የምንላቸው? ማለት ምን ምን አይነት ቃል ነው የምናስገባቸው? ከዛ ደግሞ አለስማማር ቢሉ ወደ ሌላ ሰው ሌላ ሰው ፈልገን ለጊዜው፣ ምክንያቱም የቀራሩ ሳያልፍብን ለማንኛውም ማለት ነው። ጥሩ ከፊል በተገኘ ከየት ጥሩ ከፊል የሚገኝው ያኔ የምንሰራባቸው ሰዎች ይችላሉ ግን እኛ የሚሰራባቸው ምን ጋር ከሰራች ነው የሚሉት። በፊት የማውቃቸውን ብዙ ሰዎች ሲጠይቃቸው ከኛ ጋር ተሰራች ነው የሚሉት። እና እንዴ እና ያሰራችው ነገሩን ማለት ከምን ከምን ጀመራችሁ እንደ ጨረሳችሁ ማለት ነው። ብሩ ያለፈው የምንነካክረው ብቻ ሳይሆን መጠንቀቅ አለብን። ለወደፊት ግን ነው ለወደፊቱ። ያኔ አሁን ይሄ ሁላ ብር እኮ እስካሁን ዝም ብለን በነፃ ስንሰራ የነበር ነው። አጠራቅመን አጠራቅመን አጥራቀመና አሁን ብቻ ተሳካ። ነው ያልጀመርኩም ገና ግን ኢንሻአላህ ጀመራለሁ ማለት ነው። እና ለወደፊቱ እንዴት ብለን ነው አሪፍ ከፊል ማገኘት ምን ይችላል? ስለዚህ ስለዚህ የምታቆፋላችሁ ኮሜንት አስቀምጡልኝ ማለት ነው። ኢንሻአላህ ሌላ ጊዜ በሰፊ ቪዲዮ ሰራለሁ። አሁን ጸጉሩ ላሰራችሁ መልካም እድል በላ ለአላት ስራ ነው። ደግሞ እንግዲህ አላ መልካም እድል ይግጠመን። በቃ ሌላ ምን ይባላል? ማለት ነው። እርግጥ ብሩ ብዙ ነው፣ አሁን የሚከፈለው። በቃ ቀድሞ ጥሩ ሰውስጥ ይገኛል፣ የማያበላሽብን ማለት ነው። ከፍለን ከፍለን እንደገና እንዳይበላሽ